ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእኔ ቤተሰቦች ሰላም እያለሁ ሰላማችሁ ዛብ እያላችሁበት ሁላችሁን ማለት ነው። እንግዲህ ዛሬ የመጣሁላችሁ ያው በወቅታዊ ጉዳይ ላይ በአማራ ሕዝብ ላይ በተገፈው በተገደለው፣ በተፈናቀው ሕዝብ ላይ ነውና ሁላችንስ ምን አስተዋጽኦ አድርገናል ምን የራሳችን ድርሻ ተወጥተናል፣ የሚለውን ነገር ሁላችንም ልናስብበት ይገባል ማለት ነው። ምክንያቱም እንደ ህዝብ እየተገደልን ስለሆነ፣ እንደ ህዝብ እየተሰደርን ስለሆነ፣ እንደ ህዝብ እየተጨፈጨፍን ስለሆነ፣ ይህ ሁሉ የሚሆንብን የኛ ግፍ የኛ መከራ ነው እና ከዚህ መካከል እንግዲህ የሀጅ ሙፍቴ ይህ በፊቱ የእስልምና እምነት ምክር ቤት የነበሩ እንግዲህ እሳቸውን በብዙ በተለይ ወደ መጨረሻ ብልጽግና ወይም አብይ አህመድ ወደ ስልጣን ከመጣት ጀምሮ ሃይማኖት የመበታተን የተለያየ አጀንዳ የመስጠት ስትራቴጂ ላይ እስከሆነ ድረስ ያለ አማራ እየተገደለ፣ አማራ እየተጨፈጨፈ፣ አማራ እየተሰደደ እያለ ምንም እንዳልተደረገ ወይም ደግሞ ምንም እንዳልሆነ በማፈን ድምፃቸው ሳይሰማ ውስጣቸው በሀዘን ተኮላስሞ ከዚህ ዓለም እንግዲህ ዛሬ ከሶስት ቀን በፊት ህይወታቸው እንዳለፈ ይታወቃል። እንግዲህ መላው የኢትዮጵያ ህዝብ፣ መላው ህዝብ፣ መላው የአማራ ህዝብ በእሳቸው ሞት እጅግ በጣም እንደተአዘነ በሚዲያው እያየን ነው። አንዳንድ ሰገጤዎች አሉ ባይመለከተኝም ግን ታላቅ አባት ለሀገር ሰርተው ያለፉ አባትን በዚህ ልክ ማውረድ እና ማዋረድ በእናንተ ምን እንደሚበጃችሁ ባናቅም ነግም እናንተ ላይ ዛሬ ቀሰራችሁት። በነገራችን ላይ አንድ ጣት ወደ ነሱ ወደ ነሳቸው ብትቀስሩ እናንተ ላይ ነው አራቱ ጣት የሚፈርደው በእናንተ ላይ ነው እና አንተስ አንችስ ማለቱ አይቀርምና ብትጠናቀቁ መልካም ነው ማለት እፈልጋለሁኝ። እንደ ሀሳብ ነው የምሰጠው። ሌላው እንግዲህ፣ የበአለም የፋኒት በአለም አሻራ ሚዲያ ቪዲዮ ለቋል የሚለቀቀው በእርግጥ እሳቸው ልጅ አልተቀበልኩም ልጅ አልሞችም ልጅ ቢሎ አልተገናናችሁ እኔ ለእኔ በቃ ጠንክሬ ነው ለሀገሯ ለማንነቷ ነው ብለው በአደባባይ ተናግረዋል። እና እንዲህ አይነት ቪዲዮ ሀዘናቸውን ቢውጡ ከተረጋጉ በኋላ ኢንተርቪው ምን አለበት የሚለው መጀመሪያ ላይ ማየት ይቻላል ማለት ነው። እና ይህው ሌላው እንግዲህ እያንዳንዱ ማህበረሰብ እንግዲህ የአማራ ፓንዱ ድጋፍ ያስፈልገዋል። ጠጠር እየበላ አይደለም፣ ጠጠር እየበቃ የሚዋጋው ለእኛ። የምንችለውን ነገር ማድረግ አለብን። የምንችለውን ነገር ማድረግ ኃላፊነታችን መወጣት መቻል አለብን። እንደ ሰው ደጋፊ ሆናችሁ፣ የአማራ ደጋፊ ሆናችሁ የምትችሉትን ታደርጉ ማለት እፈልጋለሁ። ይህንን ደግሞ እንደማታሳፍሩን ተስፋ

በዚህ ስርዓት የሚያገለግል በጣም የሚያሳዝን ሁኔታ እያየን ነው። ሰከላ ጎጃም፣ ይህን የዛሬ ሰከላ ወረዳ ጊሽ አባይ ከተማ የምትገኘው ጠብቅ የአርሶ አደር በቆሎ የብልጽግና አመራርና ሚሊሻ እየመነጠሩ በዛሬ የተገደለን ህዝብ ብለዋል ይላል። ተመልከቱ

የሰሜኑ ጥሩነት ጊዜ የትግራይ ናሴተሳፈከበርበሬእንጀራእንጀራለመርዝ ከበርበሬ ላይ መርዝ እያደረጉ ለምን እንደሆነ አላቅም። የአማራ ህዝብ ላይ እየደረሰ ያለው ነገር በቃ ህዝቡ እየተገደለ እየተጨፈጨፈ ያለው እንደማይመለከተው ምንም ይዞ ያለበት ሁኔታ ነው። በዚህ የአማራ ህዝብ የተደረገ ያለው ምናልባት ምንም እየጠበቃችሁ ነው ነገርስ ይጠብቃለን ብላችሁ እየጠበቃችሁ ነው ተው የታሪክ አሻራ አታበላሹ አማራ እንደ አማራ እየተገደለ ነው ያለ አማራ ዘሩ የሚጨፈን ያለ እህል እየበሉ እህልን እንግዲህ ህዝቡ ሲራብ እህልን ደሞ ሲቸገር ህዝቡ ሲፈናቀል ይሄን ያህል መከራና ስቃይ ለማድረስ መዘጋጀት እጅግ በጣም ያሳዝናል በፊት እንግዲህ ድረው እህል በልተው ልጅ አሳድገው እህል በልተው እየኖሩ በምንሻ ደሞዝ ብለው ለምንድን ነው የምትቆርጠው ሲሏቸው ያሱት ምራቅ አይደለም የተፋ እሳት እንጂ ብለው አፈሙዙን አፈሙዙ እየደበደቡ በዚህ ልክ ነው ስለዚህ አሁን ይህንን እያየ የአማራ ህዝብ የአማራ ወጣት የአማራ እናት ከዚህ በኋላ ወደ ጫካ ገብተሽ ውስጥ ከወንድምህ ጋር ይህንን አረመኔ ስርዓት ማስወገድ እና ማስወገድ ምንም ጠርፍ ጥያቄና ምልክት የሌለው ስለሆነ ሁላችንም ሊመለከተነው ያገባለን። ለወገኖቻችን ለወዳጅ ዘመዶቻችን መልእክት ማትቻላለችን ማለት ይህ ሲባል እስከ መቼ ድረስ ነው? መረጃ ስጡን መረጃ ቃል

የፋኖን ብትር ብዙ ህብረተሰቡ ብዙ መስዋዕት የገጠመ ከህዝብ ጋር ነው፣ እንደ የገጠመ ህዝብ እያለ ምንድን ነው ቁጭ ብለን እንደነበረ። ዛሬ ደግሞ በጣም ከባድ ነው። እውነት ለመናገር እኔ በጣም ተናድጃለሁ። ይህ ነው

ለምን ተናገራችሁ? እኔ በጣም የሚገርመኝ ነገር ለምን ተናገራችሁ? እኔ መናገሬ ናቸው ነገ ምክንያቱም ብገደል ቤተሰቦች ቢጠፉም ቢያለሙ ሳልናገር ከሚያልፍ ተናገሬ ባልፍ መልካም ነው ማለት ፈልጋለና። እንግዲህ በአለም እና በጣም በሚያሳዝን ሁኔታ ፎቶ እንደምታያት ልብሷን ይዛ እየተነፈሰነች ትገኛለች፣ እየሮጠች ትገኛለች፣ እየተሰበሰበች ትገኛለች። መላው ዘመዶቿ፣ መላው የአማራ ልጅ፣ መላው የአማራ ሕዝብ በእነዚህ ሂቶች በእነዚህ ሰዊትማ ያስፈልጋለሁ ህይወት ልቡ ያልተሰበረ ልቡ የተአሳመነ የለም እና ሁላችንም ለመላው ለአማራ ህዝብ መጽናናት እንመኛለው። ስለነበረን ቆይታ አመሰግናለሁ። ሁላችሁንም ክበሩልኝ።